አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ድህቶቼ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ እኛ በጣም ደህና ነን አልሐምዱሊላሂ ረብል ዓለሚን። እንዴት ነበረ? ዱዓ እያደረጋችሁ ነው ነው ወይ? የሀገራችን ጉዳይ በእርግጥ አሁን ላይ በጣም እረፍት ይነሳል እንቅልፍ አያስተኛም ከበድ ይላል እና እንግዲህ ያው አሁን ላይ ያለንበት ወቅት የዱዓ ወቅት ነው። የብዙ ጊዜ ወንጀላችን የሚማርበት ከአላህ ጋር የምንገናኝበት በጣም አጅር እና ዱዓችን ተሰሚ የሚሆንበት አጅር የምናገኝበት ወቅት ነው እና ኢንሻአላ ሁላችንም በዱዓ እንበርታ ዱዓ እናድርግ የሀገራችን ጉዳይ ትንሽ እንደምታዩት ከበድ ይላል እና ሞት በዝቷል ሞት ቀሏል ሁሉም እንደ ቀላል እየታየ ነው እና አላህዬ የ ሀገራችንን ሰላም ያርግልን አላህ መጥፎን ነገር እንቅፋትንም አላህ ያዝልን ዱዓ አድርጉ መቼም ሰው ከሀገሩ ወጥቶ አይቀርም። የወጣውም እንዲመለስ ያለውም እዚሁ ባለበት እንዲረጋ አገር ሰላም ሆኖ ግድ ነው እና አገራችንን ሰላም ያርግልን። መታችሁ ሰርታችሁ እዚህ ተለውጣችሁ ቤተሰብ ጋር በደስታ በሳቅ እንድታሳልፉ አገራችንን አላህ ሰላም እንዲያደርግልን በዱአ በርቱ። አትተኞ። ይህንን ሰሞኑን ዱአ እናድርግበት። እስኪ ያለህ ሁሉንም ነገር ብቻ እኔ እንጃ እኔም እንደምላላቅም እንደ እስከዛሬው ወጥቶ ራሱ ቪዲዮ መስራቱ ስራ ነው የሆነብኝ። ለምን እምንሰማው ነገር እንደምታዩት ሞት ነው። ዜና መቼ ሳይሰማ አይቀርም፣ ስንሰማ ሞት ነው የምንሰማው። በዚህ ሀገር መቶ ሰው፣ ሁለት መቶ ሰው እንደቀላል አንድ ሰው ሞተ ተብሎ ሰልፍ የሚወጣበት ሻማ የሚበራበት ባንዲራ ዝቅ የሚልበት ሀገር ነበረ። አሁን ላይ ግን እንደምታዩት ሺህ ቤት በመቶ ቤት በአስር ቤት ሰው ሞተ እየተባለ እንደ ቀልድ ተወርቶ ይታለፋል። እና ይህንን የሞትን መላመዳችን በራሱ በጣም ነው የሚያሳዝነው። ብቻ አላህ የሁሉንም ነገር ማስተካከል ሁሉንም ነገር እንዲሻሻል ማድረግ የሱ ጥበብ እና ሀያልነት ነው። እና እንሻላህ ሁሉንም ነገር አስተካክሎልን የወጣውም ወደ ሀገሩ ተመልሶ እዚህም ያለው ደግሞ ሀገሩን ጥሎ ከሚሄድ ተቆጥቦ በአንድነት፣ በሰላም፣ በፍቅር የምንኖር አላህ ያድርገን እንላለን። ኢንሻላህ ለበዓል የሚሆኑ አንዳንድ እቃዎችን ፎቶ ላኪልን እያላችሁ የነበረ ያው እኔ ለእያንዳንዱ ሰው ልክ ያልዘለኩትም አብዛኛችሁንም ቁጥር ስለማላቀው እንደዚህ ልክ የላችኋለው። ከዚህ ውስጥ መምረጥ ትችላላችሁ ማለት ነው። ያው እንግዲህ እስካሁን እያወራሁ የቆየሁትም ቪዲዮውን ብቻውን ብለቀው ድምጽ አልባ ስለሚሆን እንዳይደብራችሁ እያወራ እንደ እያደረግን እኔው ዬ ነው የሚወዶች። እንሻአላ ሁላችንንም አላህ ሰላም ያድርገን፣ እናንተንም አላህ ሰላም ያርጋችሁ፣ ሀገራችንም ሰላም ያድርግልን። ክረምቱንም እንግዲህ ቆንጆ ክረምት ሆኖልን ቤተሰቦቻችን ዘርቶ ታጭዶ ጎተራው ሞልቶ የጥጋብ የደስታ አላህን የምናመሰግንበት አመት አላህ ያድርግልን ብዬ ተስፋ አድርጋለሁ ኢንሻላ። ሁላችንም ደግሞ በዱአ ከበረታ መችም ዱአ የማይመልሰው በላይ የለም እና በዱአ ሁሉም ነገር ይስተካከላል ብዬ ተስፋ አድርጋለሁ ኢንሻላ። ቪዲዮውን ሸር አድርጉት። ያው ብዙ ሰዎች ስለሚፈልጉ ሸር በማድረግ ተባበሩ እኝላለሁን።